ቆ የቀነኒ አዱኛ አባት የልጅን ደም ለመደበቅ የሚሯሯጡትን ከእኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጅን ደም ሀቁን እንድታወጡልኝ፣ አሁንም ከጎናችሁ እውነቱ እስከሚወጣ ድረስ ከጎን እንድትቆሙ እጮኛው ሞዴል ቀነኒ አዱኛ ህልፈት ተጠርጦ በቁጥጥር ስር የዋለው ድምፃዊ አንድ አለንጎሳ ለሶስተኛ ጊዜ ፍርድ ቤት ቀረበ። ዛሬ በነበረው ችሎት ቀነኒ በየዕለቱ ትጽፍ በነበረው ማስታወሻ ላይ ራሷን ለማጥፋት በተደጋጋሚ መድኃኒቱ ወስዳ እንደነበር ተጽፎ አግኝቻለሁ ሲል ጠበቃው በችሎት ተከራክሯል። ሞዴል ቀነኒ አዱኛ በለሚኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረች ሲሆን መጋቢት አንድ ቀን 2017 ዓ ምህረት ከሌሊቱ 1 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወርቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ኮሚሽን መናገሩ ይታወሳል። በፍቅር አጋሩ ግድያ ህልፈትን ተከትሎ በፖሊስ ቁጥጥር ስር የዋለው ድምፃዊው አንዱ አለም ጎሳ በዕለቱ አብሯት እንደነበርም ይታወቃል ከህልፈቷ ከሰዓታት በፊት ቀደም ብላ ከሳምንት በኋላ ለምታከብረው የሃያ አምስት ዓመት የልደት በዓሏ የተለያዩ ፎቶዎችን ስትነሳ በማህበራዊ ሚዲያ ላይ ተንቀሳቃሽ ቪዲዮዎችን ስታጋራና እጅግ ደስተኛ መስላ ስትታይ የነበረችው ወጣት ቀነኒ ንጋት ላይ ሕይወቷ አለፈ ሲባል ብዙዎችን አስደንግጧል እንዴት ይህ ሊሆን ቻለ የሚል ጥያቄ አስነስቷል በህልፈቷ የመጀመሪያ ተጠርጣሪ ሆነው ጩኚዋ ድምፃዊ አንዱአለም ጎሳም ወዲያውኑ በፖሊስ ቁጥጥር ስር መዋሉ ይታወቃል። ዛሬ ለሶስተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዱአለም ጎሳም በጠበቃው አማካኝነት የቀነኒ ዲያሪ ከሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ብሏል። ፖሊስ በበኩሉ በአራዳ ምድብ ችሎት ዛሬ በነበረው ውሎ የፖሊስ ምርመራ ውጤት ይጠበቅ ስለነበረ ፖሊስ የምርመራ ውጤቶቹ አሁንም አልደረሰኝም በማለት አስራ አራት ቀናት ተጨማሪ ጊዜ ጠይቋል። የአንዱ ዓለም ጠበቃ በበኩሉ ተጨማሪ ጊዜ ቀጠሮ መፈቀድ የለበትም፣ አንዱ ዓለም የዋስ መብቱ ሊጠበቅለት ይገባል ሲሉም ተከራክረዋል። በተጨማሪም በባለፈው በነበረው ችሎት የአንዱ ዓለም ጠበቃ የዋስ መብቱን ሲጠይቅለት አንዱ ዓለም ጎሳን በመጪው የትንሣኤ በዓል ኮንሰርት ስላለው ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው በዩትዩብ የኢትዮ ፎረምን ጨምሮ በተለያዩ ሚዲያዎች የቀረበው ዘገባ የተሳሳተ ነው። ድምፃዊው በቀነኒ ቤተሰብና በሚወደው ማህበረሰብ እንዲጨከንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው፣ ሊታረም ይገባል ሲልም ፍርድ ቤቱን ጠይቋል። ፍርድ ቤቱ በበኩሉ የሁለቱን ወገኖች ክርክር ካዳምጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱም ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። ሞዴል ቀነኒ አዱኛ እጅግ አሳዛኝና አሰቃቂ የሆነው ህልፈቷ ከተሰማ በኋላ በማህበራዊ ሚዲያ የተለቀቀው ፎቶም አነጋጋሪ ሆኖ እንደሰነበተ ይታወቃል። በፊቷ ላይ የሚታየው ሰንበር መቼ እንደሆነ ባይገለጽም ከባድ በሚባል ስብራት ውስጥ እንዳሳለፈችም ያሳብቃል። እረ ፍትህ ሲሉም በዚህም በዚያም የሚገኙ ድምፃቸውን አሰምተዋል። የቀነኒ ወላጅ አባት አቶ አዱኛ ዋቆና የቀነኒ እናት ወይዘሮ አስቴርም እንዲሁ የልጃቸው ሀቅ እንዲወጣ ፍትህ ሲሉም በተለያየ ጊዜ እየጠየቁ ይገኛሉ። አቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስክትወጣ ድረስ ከጎኔ እንዲቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭ ያላችሁ እንድታግዙለምለ ጠይቃለሁ። ይህ አዱኛ አቆ የቀነኒ አዱኛ አባት፣ የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭ ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯራጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋል። ልጃቸው የቀብር ስነ ስርዓት ላይ እጅግ በመረራ ሀዘን ውስጥ ሆነው ለቀብር በተሰበሰበው ህዝብ ፊት ሁላችሁንም የምጠይቃችሁና ለእናንተ የማስተላልፈው መልእክት የልጄን እውነት እንድታፈላልኝ ነው ካሉ በኋላ የልጅ ሀቅ እንዳጫሉ ሞት ተደበስብሶ እንዳይቀርብኝ፣ እኔ ለማስተማር ነበር ከቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለኝም ሲሉ በተሰበረ ልብ ሲናገሩ መደመጣቸውም ይታወሳል። አነጋጋሪ ጉዳይ የሆነው የሞዴል እንዲሁም የማስታወቂያ ባለሙያ ሆነችው ቀነኒ አዱኛ አሟሟትን ተከትሎ በዚህም በዛም የሚገኙ ኢትዮጵያውያን ድምፃቸውን ያሰሙት ሲሆን ከዚህ በፊት በግፍ እህቱ የተገደለችበት ኢንጂነር ጌቱ ሀገራችን ስርዓት የሌለበት የወንጀል ኳስ ሜዳ ሆኗል አስታጥቁናት አታስጨርሱም ብሏል። ሰሞኑን ደግሞ ቀነኒና አያ ፕሬዚዳንቱ ተገደሉ። ይህንን ቀፋፊ ዜና ስሰማ ሀዘኔ አገረሸ ሲል ንግግሩን የቀጠለውን የኢንጂነሩን ጽሑፍ ልናካፍላችሁ ወደድን። ኢንጂነር ጌቱ እንዲህ ሲል ንግግሩን ይቀጥላል። ግን ይሄ ሁሉ ግፍ ለምን? ከምንስ የመጣ ነው? ከዚህ ምስቅልቅል መውጫውስ እንዴት ነው? እህቴ እመቤት በሰው እጅ ከተገደለች በመጪው እሁድ አንድ ዓመት ይሞላታል። አቤት ያለፉት አምሳ ሁለት ሳምንታት። እህቴ ትናፍቀኛለች፣ ትወቅሰኛለች፣ ትታዘበኛለች፣ ታሳዝነኛለች። በህልሜ የመጣች ቆይ ስትመጣ እንገናኛለን ትለኛለች። መኝታ ቤቴ የሰቀልኩት ፎቶዋን ባየው ቁጥር እንደ አዲስ ይከፋኛል፣ ይነደኛል፣ አዝናለው። የማዝነው በራሴ በሀገሬ በመንግስቴ ነው። መቼም ብናዝንም ብንከፋም መኖር አይቀርምና እንሰራለን፣ እንወጣለን፣ እንገባለን። ለነገሩ ስራ ሐዘንን የማጠቢያ እንዶድ ነው። ሴቶችን የሚገድል ሀገር እጅግ ኋላቀርና ከእንስሳት ባህሪ ያልተላቀቀ ነው። ሀገራችን ስርዓት የሌለበት የወንጀል ኳስ ሜዳ ሆኗል። አንደኛውኑ የለየለት ጫካ በስንት ጣዕሙ ያሰኛል። ሰሞኑን በተለያዩ ቦታዎች ሴቶች እየተገደሉ ነው። የወንዶቹንም አለመር ነው ተለማመር ነው። የመንግስት የመጀመሪያው ኃላፊነት የዜጎቹን ደህንነት መጠበቅና ሕግ ማስከበር ነው። የእኛ መንግስት ይህንን ማድረግ አልቻለም። ስራው ከብዶታል። የሚገርመኝ እስከዛሬ ሰው ከተገደለ በኋላ ምርመራ አድርጎ የወንጀለኛውን ማንነት ለመናገር አለመቻሉ ነው። ፖሊስነትና ወንጀል ምርመራ እንደዚህ ዘመን የቀለለበት ጊዜ ያለ አይመስለኝም። በደርግ ዘመን በአቃቂ ከተማ የመጀመሪያ ደረጃ ተማሪ ያለው አንድ ሰመሬ የተባለ ፎቶ አንሺ አምሽቶ ከሰዓት ላፊ በኋላ ወደ ቤቱ ሲገባ ሮንድ በሚዞሩ ጠባቂዎች ተይዞ በዱላ ተመቶ ሕይወቱ ያልፋል። ሮንድ ጠባቂዎቹ የገደሉትን ሰው በባቡር የተገጨ ለማስመሰል ባቡር ሐዲድ ጫፍ ላይ ያስተኙትና ባቡር ይገጨዋል። ሲነጋጋ ሰዎች በባቡር የተገጨ ሰው ያዩና ይደነግጣሉ። ፖሊስ ይጠራል። ምርመራውም ይጀመራል። ብዙም ሳምንታት ሳይፈጅ ፖሊስ ምርመራውን ጨርሳል። በኋላም ፖሊስ የወንጀሉን አፈጻጸም ሲቀርጽ ልጁን የተከታተል አይቻለሁ የሚለው ኢንጂነሩ ሰውየው የትና እንዴት እንደተመታ አወዳደቁ እንዴት እንደነበር፣ መልከ መልካሙና መሎሎ አምሳ አለቃ ፈይሳ የፊት ፓንች ሰርቶ ሲወድቅና ሲያሳይ አይቻለሁ። ምርመራውን በአጭር ጊዜ ተጠናቅቆ ሰው ሲደነቅ፣ ፖሊስን ሲያደንቅ አይቻለሁ፣ ሰምቻለሁ። ወንጀል ፈጻሚዎቹ ጉዳዩን ለፖሊሶች ሲናገሩ ምናሉ፣ ልክ ለሊት 10 ሰዓት ላይ ባቡር ሲመጣ እፎያል 11 ሰዓት ሲሆን ወደ መድኃኔ ዓለም ጋር ያየን ሚስጥር ላለማውጣት ተማምለን ወደ ቤት ሄርን ብለዋል። አሁን በዚህ ዘመን ስንትና ስንት ቴክኖሎጂ ባለበት ጊዜ የሰው ግድያ እንጂ የምርመራ ውጤት አይሰማም። ከኢንጂነር ስመኘው ግድያ ጀምሮ የሐጫሉ ይሁን የሌላ ግድያ ምርመራው ተጠናቆ ፍርድ ሲሰጥ አልሰማንም። ሰሞኑን ቀነኒና ያንተ የሚባሉ ሴቶች ተገድለዋል። አንዷ አዲስ አበባ፣ ሌላዋ ነቀምት፣ አንዷ በመኖሪያ ቤቷ ውስጥ፣ ሌላዋ በስራዋ ቦታ ያንተ ያለ ይህን ስሰማ ዝግነን ይለኛል። እንዲህ እየኖርን ስንፈራፈራለው ፈራለው። ዊ አር ኖት ፕሮቴክትድ ኒዋን ካንኪል ዩ ካንኪል አስ ኒ ታይም ኒ ሄር ይህ እየሆነ ያለው ትሪኒዳድ ወይም ቶቤጎ አይደለም። ይህ እየሆነ ያለው ሄይቲ ውስጥ አይደለም። ይህ እየሆነ ያለው ኢትዮጵያ ውስጥ ነው። ከዓመታት በፊት ትሪኒዳድ እና ቶቤጎ ውስጥ ስራ ያገኘው ደመወዙ አፍ የሚሞላ ነው። ጥቂት ስለ ትሪኒዳድና ቶቤጎ ስፈትሽ ሀገሩ የወንጀለኞች ሀገር መሆኑን በረንዳ ሳይቀር በብረት እንደሚታጠር ተረዳው። ማንፉላለ በተወደድ አባቄ ላይ የሚቀቀል ብዬ ቀረው። አሁን ይዚያ ደርሰናል። የቶቤ ጎን ሰዎች መስልናል። እህቴ በስራ ቦታዋ በሰው እጅ ከተገደለች በመጪው እሁድ አንድ ዓመት ይሞላታል የሚለውን እንጅኖሩ እስካሁን የምርመራ ውጤት ሳይነገረን በቂ ምርመራም ሳይደረግ ዝም ዝም ብለናል። የአዲስ አበባ ፖሊስ በየቀኑ ከ6 እስከ 12 የነፍስ ግድያ ወንጀል እንደሚያስተናግድ ተረድተናል። አውጣን ነው። ቢሆንም ቢሆንም ግን ሰው ለስራ ወጥቶ ሳይመሽ በቀን ያውን በዋና ከተማው በአደባባይ በሚገደልበት ሀገር የመንግስት ወንጀል ለመቋጠር ያለው ዳርተኝነትና ዝምታ በጣም ቅር ያሰኘን መሆኑን አለመናገር በሙታ መንፈስ ያስወቅሰናል። ቅር ብሎናል፣ አዝነናል። እኔ የምለው ያ ሁላ ግብር የሚሰበሰበው ግን ለምንድን ነው? እሙዬ ቀነኒ፣ አያንቱ፣ ሄዋን፣ ሌሎቻችሁም ሁሉ ነፍሳችሁ በሰላም ትረፍ። አገሩ ወንድ የሌለበት ሀገር ሆኗል። የደርግ ዘመን ሰዎች አስታጥቆን አታስጨርሱን እንዳሉት ህዝቡ መታጠቅ ያለበት ጊዜ አሁን ይመስለኛል። ቢያንስ የመኖር መብታችንን ከሰው መለመን የለብንም። አስታጥቁን፣ አታስጨርሱን ሲል ኢንጂነር ጌቱ መልእክቱን አስተላልፏል።